ም ሰላም፣ ጤና ይስጥልኝ። ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ከቤተሰብ ከዘመድ ወራሽ ለሆናችሁ በሙሉ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አዲስ ውሳኔ ሰጥቷል። ጥር 28 ቀን 2017 ይህንን ውሳኔ ነው ለእናንተ የማካፍላችሁ። ምክንያቱም በተመሳሳይ ጉዳዮች ላይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሰጣቸው ውሳኔዎች አስገዳጅ በመሆናቸው እንግዲህ ወላጆቻችሁ በሕይወት እያሉ አውራሾች በሕይወት እያሉ ለእናንተ በስጦታ በመተዳደሪያ ንብረት ሊሰጧችሁና እናንተም ልትቀበሉ ትችላላችሁ። ስለዚህ አውራሹ በሕይወት እያለ እናት አባት በአጠቃላይ ብቻ ልትወርሱት የምትችሉት ሰው በህይወት እያለ በስጦታ በመተዳደሪያ ንብረት ከሰጣችሁና ከተቀበላችሁ አውራሻችሁ ከዚህ ዓለም በሞት ሲለይ የውርስ ሀብት ተካፋይ ለመሆንና ከሌሎች ወራሾች ጋር አንድ ላይ ሆናችሁ በውርስ ክፍፍሉ ላይ ለመሳተፍ የምትፈልጉ ከሆነ አስቀድማችሁ በስጦታ የተቀበላችሁትን ይህንን ንብረት ወደ ውርስ ሀብትነት መልሳችሁ ከመልሳችሁ በኋላ ከሌሎቹ ጋር አጠቃላይ መካፈል ትችላላችሁ። ነገር ግን አስቀድማችሁ የወሰዳችሁትን ንብረት ወደ ውርስ ሀብቱ ለመመለስና ከሌሎች ወራሾች ጋር አንድ ላይ የሚደርሳችሁን ድርሻ ለመካፈል ፍቃደኛ ካልሆናችሁ ይሄኛውን በፊትም ሟች በሕይወት እያለ አውራሽ በሕይወት እያለ የሰጠኝንም ለብቼ ይዤ ቆያለሁ እንደዚሁም ደግሞ ከቀሪው የውርስ ሀብትም እካፈላለሁ ማለት አትችሉም። መካፈል የምትችሉት አስቀድማችሁ የወሰዳችሁትን በስጦታ በመተዳደሪያ ከአውራሹ የሰጣችሁን ንብረት ወደ ውርስ ሀብትነት ትመልሱና አጠቃላይ ትካፈላላችሁ እንጂ ለመመለስ ፈቃደኛ ካልሆናችሁ ከቀሪው የውርስ ሀብት ክፍፍል ላይ የምትካፈሉበት ሁኔታ የለም። ከክፍፍሉ ውጪ መሆን ይኖርባችኋል ሲል የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 2967 ጥር 28 ቀን 2017 አስገዳጅ ውሳኔ ሰጥቷል። እንግዲህ አውራሹ በህይወት እያለ በስጦታ በመተዳደሪያ ንብረት ሰጥቷችሁ ከሆነ በህይወት እያለ ለመሳተፍ ከፈለጋቸው በአጠቃላይ የውርስ ሀብት ክፍፍሉ ላይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከዚህ በፊት በአራትና ከዛ በላይ በሆኑ የሰበር መዝገብ ቁጥሮች ውሳኔ ሰጥቷል፣ ንብረቱን መልሳችሁ መካፈል እንደሚችሉ። ለምሳሌ በሰበር መዝገብ ቁጥር 113247፣ 160761፣ 162475 እና በሌሎችም መዝገቦች አስገዳጅ የህግ ትርጉም ሰጥቷል፣ አስቀድሞ በሰጦታ የተቀበለውን ንብረት ወደ ውርስ ሀብትነቱ መልሶ በውርስ ክፍፍሉ ላይ መሳተፍ እንደሚችል። ስለዚህ አሁን ወራሾች አስቀድሞ በውርስ ሀብትነት በስጦታ ወይም በመተዳደሪያ ከአውራሹ በህይወት እያለ የተሰጠው ሰው እንግዲህ ጥቅምና ኪሳራውን ያሰላል ማለት ነው። እጅ ላይ ያለው ንብረት ቫሊዩ ወይም ደግሞ ዋጋው የበለጠ ነው ወይስ ደግሞ ወደ ውርስ ሀብትነት ብመልሰውና ቀላቅዬ ብካፈል የትኛው ይበልጥብኛል ወይም ደግሞ የትኛው የበለጠ ተጠቃሚ ያደርገኛል በሚል ካልኩሌት ያደርጋል ማለት ነው። ስለዚህ ሰዎች አስቀድመው በስጦታ በመተዳደሪያ በሌላ መንገድ ከአውራሹ የተሰጣቸው ንብረት ካለና እሱን ይዘው እየኖሩ ከሆነ ያ አውራሻቸው ወይም ደግሞ በህይወት እያለ ስጦታ የሰጣቸው ሰው ከዚህ ዓለም በሞት ሲለይ ይህንንም በህይወት ያለውንም ወስዳለው ከቀሪው ውርስ ሀብቱም ደግሞ እካፈላለሁ ማለት አይችሉም ማለት ነው። በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጥር 28 ቀን 2017 በሰበር መዝገብ ቁጥር 249367 በሰጠው አስገዳጅ የህግ ትርጉም ማለት ነው። እንግዲህ ስለዚህ በዚሁ አግባብ ነው የወራሾች የውርስ ሀብት ክፍፍል የሚከናወነው ማለት ነው። ውድና የተከበራችሁ የፕሮግራሜ ተከታታዮች ስለዚህ ይህንን እንድታቆት ብዬ ነው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን ውሳኔ ይህን እንድታቆት ብዬ ነው። መልካም ጊዜ እንዲሆንላችሁ መኛለሁ ባባይ